600 ቢሊዮን ዶላር ነበር የዑስማን ብን አፋን ሀብት። ቆይ ቆይ ቆይ ቆይ ስንት ነው ያለው? 600 ቢሊዮን። አሁን ጊዜ የአለማችን ሀብታሞች ራሱ እስኪ ስንት ነው ያላቸው ሀብት? አንደኛ የሚባለው እስኪ ኢላን መስክ ነው፣ ስንት እንደሚባል እስኪ ገብተን እንያቸው። እንዲህ 600 ቢሊዮን እኮ በጣም ብዙ ነው፣ ሰዎች ኦቨር ማለት ነው። እያያችሁት ነው። አንደኛ የሚባለው ራሱ ኢላን መስክ ስድስት መቶ ሚሊዮን የስድስት መቶ ሚሊዮን እንዴት ነው ሩብ ይቀሯል። እሱ ላይ ለመድረስ ራሱ ማለት ነው። አላሁ አክበር። ሌሎቹን ተዋቸው። ገና ሁለት መቶ ሚሊዮን ምናምን ናቸው። የሌላ መስክ ትንሽ ይሻላል ጠጋ ብሏል። አራት መቶ ምናምን ሚሊዮን እያያችሁት ነው። ግን በዛን ጊዜ እንዲህ አይነት ሀብት መገንባት ማለት በጣም ከባድ ነው። በጣም ማለት ነው። ገብቷቸዋል። ስድስት መቶ ሚሊዮን የሀገራችን ትልቁ ባለሀብት ሸህ መሐመድ አለሙዲን አላህ ይጠብቃቸው፣ ዘጠኝ ቢሊዮን ዶላር ነው ንብረታቸው። ተደምሮ 600 ቢሊዮን ዶላር እንዴት አመጣ? እንዴት አይነት የንግድ ሳይንሱን ቢያቀው ነው። ዑስማን በርግጥ እንደኔና እንዳንተ ሰሃባዎችም ጠየቁት፣ መካ ላይ ሀብታም ነበርክ ጥለው መጣሃል፣ መዲና እንዴት ገብተ ባለ ሀብቶን ካሏቸው ሰይድና ዑስማን። በጣም የሚገርመው እኮ እንደዚህ መሆኑ ነው አንድ ሰው የሆነ ነገር የሚገብ ገነባ ምናምን ያን ያህል ላይ ድንግ ይችላል። ግን ድጋሚ ያህን የገነባውን ነገር ከዜሮ ተነስቶ መልሶ ማግኘት ከቻለ ያህ ነገር የምርም የዛ ሰውዬ ብቃት ነው የዛ ሰውዬ ችሎታ ነው ይባላል። አስባችሁታል መካ ላይ ሀብታም ነበሩ። ያን ሁሉ ነገር አተው ደግሞ ከዜሮ ጀምሮ መልሶ ያህን ያክል ሀብት ማመንጨት ችለዋል። አስቡ ስድስት መቶ ቢሊዮን ነው። በጣም ብዙ ነው። እስኪ ምንድን ነበረ ሚስጥራቸው የሚለውን በዛሬ ቪዲዮ እንመለከታለን። በቀጣይ አምስት የቢዝነስ ስትራቴጂያቸውን እንመለከታለን። አምስት የንግድ ፕሪንሲፕል አስቀመጡ። ያውን ባለ ሀብቶች የሚጠቀሙት ይህ መርህ፣ ኩንቱ ኩንቱ ኡአልጃል አምስቱን ወጣቶች መዝግቡት። ኩንቱ ኡአ ልጅ የንግድ ህጎቹን ተመልከቱ። ኩንቱ ኡአ ልጅ፣ ራሴ ስራውን ቀርቦ ነው ማኔጅ የሚያደርገው። ስራ ሙሉ ለሙሉ ለሰራተኛ አይሰጥም። እየሰፋብ ሲሄድ ነው ደልጌት የምታደርገው ወደ ታች የምታሻግረው። አንተ መሸፈን የምችለውን አንተ ነው መሸፈን ያለብህ። ሰው እጅ ላይ ስራ ይጣል፣ ሲበዛ ደግሞ ሰው እጅ ላይ መጣል ግዴታ ይላል። ትክክለኛ ሰውን ትክክለኛ ቦታ ታስቀምጠዋል። ኩንቱ ኡአልጅ የስራውን ችግር ገብቼ እኔ ነው ለመፍታት ምጥረው። መሬት ሊቆምብህ ይችላል፣ ንግዱ ሊቆምብህ ይችላል። ሰራተኛ ብቻ አትልክም። ገብተህ እንደ ባለቤቱም ይፈታው ያለው ያወጣኸው እቅድ በትክክል መፈጸሙን መከታተል የባለቤቱ ኃላፊነት ነው። ያወጣኸው ፕላን አለ። የመጨረሻ የማኔጅመንት ፕሮሰሱ ኮንትሮሊንግ ነው። በትክክል በእቅዱ መልክ ዱአሌ መከታተል አለ ኩንቱ ኡአሊጃል ስራውን ራሴ ነው ምገባበታ ሲሰፋ ነው ለሰው የምትሰጠው። ስለዚህ የመጀመሪያው ፕሪንሲፕላችን ስራውን በራሳችን መስራት መቻል ነው። ነገሮች እስከሚስተካከሉ ሁሉም ነገሮች ቦታ ቦታቸውን እስከሚይዙ ድረስ ነገሮችን በራሳችን ማስተካከል በራሳችን መንገድ ማስኬድ መቻል አለብን። እንደዚህ ማድረጋችን እኛም በጣም ያስተምረናል። ወደፊት ሌላ ነገር እንኳን ቢፈጠር ቢዝነሳችን ፌል ቢያደርግ እንኳን ያህንን ነገር መልሰን መገንባት እንድንችል የሚያስችል እውቀት ያስጨብጠናል። ሁሉንም ነገር በሌላ ሰው ብናስደርግ ግን ያህ ነገር ያለ እኛ መንቀሳቀስ ይቻላል። ያህ ማለት ደግሞ ያህንን ነገር ያመጣነው እኛ አይደለንም። ስለዚህ ያህ ቢዝነስ ፌል ቢያደርግ ያህንን ቢዝነስ መልሰን የማምጣት ቻንስ አይኖረንም። ስለዚህ መጀመሪያ ነገሮች እስኪስተካከሉ ሁሉም ነገር ቦታ ቦታውን እስከሚይዝ ድረስ በራሳችን ማስኬድ መልመድ መቻል አለብን። ሰውንም ከቀጠርን በኋላ ቢዝነሳችን እንዴት እየሄደ ነው፣ ወዴት እያመራ ነው የሚለውን ነገር መከታተል ይኖርብናል። ወኡነሚ አለ፣ ስራው ያመጣልኝን ትርፍ ወደ ስራው ይመልሰዋል። ብዙ ሰው አይታችሁ ከሆነ አንድ ሞቅ ያለ ትርፍ ሲያገኝ ብሩን አውጥቶ ወይ መኪና ላይ ይጥለዋል፣ ወይ ቤት ላይ ይጥለዋል። ስራው ገንዘብ ሲራብ ታየዋል። ስራው እዛው ላይ ነው የመልሰው። ትንሽ አንስቼ ወኡነሚ አለ ዑስማን ኢብኑ ዓፋን ስለዚህ በሁለተኛ ደረጃ ላይ ደግሞ ቢዝነሳችን ራሱን ችሎ መቆም እስከሚችል ትልቅ ደረጃ ላይ እስከሚደርስ ድረስ ያንን ገንዘብ ራሱ ለኢንቨስቲ እያደረግን ልናሳድገው ይገባል። ከዚያ ይልቅ ግን ትናንሽ ብልጭልጭ ነገሮች የሚያጓጎና ገንዘባችንን ወደዛ ላይ የምንወጣ ከሆነ ቢዝነሳችን ፌል የሚያደርግበት ፕሮባቢሊቲ ሃይ ይሆናል። ስለዚህ ብራችንን፣ ገንዘባችንን ከራሱ የመጣውን ወደ ራሱ እየመለስን ማሳደግ ይኖርብናል። ሶስተኛ የንግድ መርሁ ላአዝደሪ ሪብሃን አለ ትርፍን አላቃልን በተገኘው ትርፍ ሽጠው ይወጣሉ። ሰይድና ዑስማን መርሃቸው ይሄ ነው። ትንሽን ሄ ትርፉ እስኪጨምር ቆይ አቋም የላቸው ማገላበጥ ነው የዑስማን የንግድ ፕሪንሲፕላቸው። ስታስገላብጥ ጥሩ ገዥ ታገኛለህ። በትንሽ ትርፍ ትትሸጥ አዲስ ደንበኛ ታገኛለህ። ኦልድ ስቶክ ያስቀመጥከው ይወጣና አዲስ ትከታለህ። የዑስማን የንግድ መርህ በተገኘው ትርፍ ማገላበጥ ነው። በማገላበት ውስጥ ገንዘቡ ይቀሳቀሳል፣ ንግዱ ይንቀሳቀሳል፣ አዳዲስ ደንበኛ ታገኛለህ። እነዛ እስኪጨምር ብሎ የያዙ ሰዎች እስኪሸጡ አንተ ጨርሰ ወጥተሃል። ካለ አዝደሪ ሪብሃን ትርፍን አላቃልም፣ የተገኘውን መሸጥን። ሶስተኛው መርህ እንኳን አብዛኞቻችንን የምንፈልገውን ነገር እንዳናገኝ ካደረጉን ጥቂት ህጎች ወይም ፕሪንሲፕሎች መካከል አንዱ ይመስለኛል። ምክንያቱም ብዙ ሰው በንግድ አለም ውስጥ ምናምን ስግብግብ ይሆናል በተለይ ደግሞ ክሪፕቶ ላይ ምናምን የምታውቁ ሰዎች ይገባቸዋል ብዬ አስባለሁ። ስግብግብ መሆን ወይም ደግሞ ያለንን ቶሎ ሽጦ አለመውጣት የምንፈልገውን ነገር እንዳናገኝ ያደርገናል። በዛ ምክንያት እንግዲህ ብዙ ሰዎች ወደ ዋል አቀርተዋል ብዬ አስባለሁ። ብቻ ግን ሶስተኛው የዑስማን ብኑ አፋን መርህ ገንዘብን ማገለባበጥ እንጂ የሚያዝ አይደለም ቢያዝ ነው ቁጥር የገንዘብ አቅሙም እየወረደ ይመጣል። ባገላበት ነው ቁጥር ግን የተሻለ ትርፍ ማግኘት እንችላለን። የዑስማን አራተኛ የንግድ መርሃቸው ላ አሽተሪ ሸይኸን፣ ያረጀን አልገዛም። ማርኬቱ ላይ የጠገበ ማርኬት ይኖራል፣ እሱን አልገዛም። ከትንሽ ይገዙትና አፋፍተው ነው የሚሸጡት። አሊያም ደግሞ ጊዜ የወጣበት ለምሳሌ፣ ክረምቱ ሲወጣ የክረምት ጃኬት አታመጣም። ብዙ ነጋዴ አይታችሁ ከሆነ ቴምር ይጭናል። ቴምሩ የሚደርሰው ግን ሮመዳን ከወጣ በኋላ፣ አርጅቷል ማርኬቱ ማለት ነው። ብዙ ጊዜ ከሮመዳን በኋላ ይገባባቸውና አኗር መስጂድ ላይ አንዳንድ ቆርቆሮ እያደረገ ይቸረችራል አይደል? ያለንበትን ነው የምነግራችሁ። ቴምር ያሰበሰው ወጣት እያለን የሚያመጣው ረመዳን ሳይገባ። ላ አሽተሪ ሼይኸን ያረጀን አልገዛም ገና ወጣት የሆነ አፍላ የሆነ ማህበረሰቡ የሚፈልገው አፋፍተው ሊሸጡት የሚችሉት ይሄ ኡስማን ብኑ አፋን የነብ ሳይንስ ነው። በነገራችን ላይ በዚህ ቻናል ላይ የፈለጋችሁትን ነገር ማጋራት የምትፈልጉ ሰዎች እዚህ ቻናላችን ላይ ገብታችሁ ቪዚት ኮሚኒቲ የሚለውን በመንካት የፈለጋችሁትን ነገር መጽሐፍ፣ እንዲሁም ደግሞ መልቀቅ የምትፈልጉትን ነገር እዚህ ጋር በመንካት መልቀቅ ትችላላችሁ። የፈለጋችሁትን ነገር እዚህ ጋር ጽፋችሁ ማስተላለፍ የምትፈልጉት መልእክት ሊሆን ይችላል፣ የገረማችሁ ነገር ሊሆን ይችላል። ወይም ደግሞ ማስተማር የምትፈልጉትን ነገር እኛ ቻናል ገብታችሁ ሁሉም ኮሚኒቲ በሚመለከተው መልኩ በዚህ መልኩ መልቀቅ ትችላላችሁ። እናም ሀያ ሁለት ሺህ ሰዎች ይመለከቱታል ማለት ነው። ገብታችሁ ልቀቁ። ኮሚኒቲያችንን ተቀላቀሉ። አብረን እንማማራለን። አብረን እስኪ ስለዚህ ቪዲዮም የተረዳችሁትን ነገር ግብታችሁ ዋትስ ኦን ዩር ማይንድ የሚለው ላይ ጽፋችሁ ልቀቁልን። እንመለከተዋለን፣ ላይክ እናደርጋለን፣ እንቀጥላለን። አምስተኛ ወአጅአሉ ረእስ ረእሰይናል ንግድ ላይ አንድ ቦታ ብሬን አላፈስብ እበታት ነዋል። ለምሳሌ አንድ መሬት 200 ካሬ 200 ሚሊዮን የሚሸጥ ከሆነ 1100 ሚሊዮን ሌላውን 100 ሚሊዮን ከሁለት ድንገት አደጋ ቢገጥሙ ብርህ ታስሮ አይቀርም። ለምሳሌ ሪል ስቴት ላይ ያሉ ሰዎች መሬት ይገዙና ያ መሬት መገንባት ሲጀምሩ ወይ መንግስት ያቆመዋል፣ የሆነ ጉዳይ ይኖርበታል፣ ወይ ወራሾቹ ይመጡና ያስቆመዋል። ብርህ ታስሮ ለአመታት ሊቆም ይችላል። ወጣ ማለት ነው ከማርኬት ገንዘቦችን እከፋፍላቸው ነበራልን። ንግዱ ላይ ዘመኑ ኢኮኖሚስት የሚጠቀሙት የኡስማንን ህግ ነው ዶን ፑት ኦል ዩር ኤግስ ኢን ዋን ባስኬት፣ ሁሉን እንቁላልን አንድ ባስኬት ላይ አታርጋሉ። መጡ ናው ምነው? የተወሰነው ቢሰበር ሌላው እጅህ አለ። ትንቀሳቀሳለን፣ ሰርቫይቭ ታረጋለን። የተበደርከው ብድር ሊኖር ይችላል፣ ከዚህኛው ትከፍላለን ስራ አይቋረጥም ማለት ነው። እነዚህ አምስቶች የሰይድና ዑስማን ኢብኑ አፋን የንግድ መርሆች ነበሩ። እስኪ ስለ አምስተኛው ፕሪንሲፕል ወይም መርህ የተረዳችሁትን ነገር ወይም ደግሞ የምታቁትን ከዚህ በፊት የገጠማችሁንም ነገር ሊሆን ይችላል፣ በኮመንት ላይ አጋሩ። ሌሎች ማወቅ አለባቸው ስለዚህኛው መርህ፣ ስለ አጠቃላይ ቪዲዮም ሊሆን ይችላል ብላችሁ የምታስቡትን ኮመንት ላይ አጋሩና እናነባዋለን። የኛ አያቶችን ናቸው የንግዱን ሳይንስ የሚያውቁ መልቲ ቢሊዮነሮች ነበሩ። ታዲያ ይሄን ብር ይዘው ከኋላ ኪሳ ላስቀመጡት ለቀጣዩ ዓለም ሰርተውበት አለፉ። ዑስማን ምን ሰራበት አትሉኝም? አንድ ሁለቱ ልትቀስላችኋል። አሁን ሳውዲ ስትሄዱ መዲና ላይ አንድን ህንፃ ታገኛላችሁ። የሰይድና ዑስማን ብኑ አፋን ፎቅ አለ፣ ህንፃ ሆቴል። እንዴት ገነቡት? ካርታው በስማቸውን ያሉ መሬቱ በስማቸው የተጻፈ ባንክ ላይ አካውንት አላቸው። የአካውንቱ ስም ዑስማን ኢብኑ ዐፋን ይላል። 1400 አመት ነው ይታርጉ አመት ነው ነገሩ ወዲህ ነው። ነብዩ አለይሂ ሰላቱ ወሰላም ሰሃቦቹን ይዘው ወደ መዲና ሲገቡ መዲና ላይ የሚጠቀሙበት ጣፋጭ ውሃ አለ። ቢእሩ ሩማ ይባላል። ይህን ደግሞ የያዘው ባለቤቱ አንድ ይሁዳን ሰሃቦቹ በጣም ገቡ። ውሃ ለመጠጣት ትንሽ ሲቀዱ አንድ ፍኝ ቴምር ይከፍሉት ነበር። ሰሃቦቹ ደግሞ ስደተኛ ናቸው፣ ብር የላቸው። ነቢዩም አለህ ሰላቱ ወሰላም ሰሎ ላ ረሱልላ ይሄን ችግር ሲያዩ አንድ ጥሪ ያቀረቡ፣ ማንነው ብእረ ሮማን የሚገዛልን? ወለሁል ጀና ጀነት ለሱ የሚሰጠዋል። ይህን እድል ባለሀብት ያልፈዋል እንዴ? ሰይድና ዑትማን ሄደና የይሁዳውን ጠየቀው። ልግዛህ ምንጩን ጉድጓዱሃውን፣ አለው ያ ደግሞ ትልቅ ብርም ያገኝበት ነው። በጭራሽ እሺ፣ ግማሹን ልግዛ ግማሹን ሲለው ያነ ይሁዳ ዑስማን ንግድን ስለሚያቅ የበለጠ ያሳድግልኛል ብሎ ተስማማ። ግማሹን ገዛው። ዑስማን ግን የሁዳው ያልጠበቀውን ነገር አደረገ። ግማሹን ቀን አንድ ቀን የሁዳው ነው አንድ ቀን የዑስማን የእሱን ቀን ነፃ አደረገ ሰደቀ። ሙስሊሙ ይመጣል ይጠጣል፣ ይዞ ይሄዳል፣ ያጠባል፣ እንደ ልቡ የይሁዳው ቀን ይገዛው አጣ። እንደ ተበላወቀው ዑስማን በቢዝነስ እንደበለጠው ገባው። የይሁዳው መጣና አንተ ዑስማን ወይ በቃ ሙሉውን ጠቅልለዋል ተቀለለዋል። ሃያ ሺ ድርሃም አውጥቶ ያንን ሙሉ ጉድጓዱ ገዛና ለሙእሚኑ ወቅፍ አረገው። ለነብዩ መጣና፣ የአላህ መልእክተኛ መልክተኛ ይሄው ይሄ ጉድጓዱ ለአላህ አድርጌዋለሁ አላቸው። ጀነትን ተረከበ ያነ ወንዝ ዙሪያ ላይ ያነ ምንጩ ጥግ የተተከሉ የቴምሪ ዛፎች አሉ 1500 ደርሰዋል ለአለፈው 1400 ዓመት ከነዚህ ዛፎች ቴምር እየተቆረጠ ገቢው ግማሹ ይቀመጥለታል ግማሹ ለይቲሞችና ለምስኪኖች ይሰጣል በሂደት ኡስማንያዎቹ ሲያስተላልፉት አለ ሰዑድ ጋ ደረሰ ያሁኑት ሳዑዲ ላይ ብሩ አለ ምን ይደረግ መሬት ገዙበት፣ ፎቅም ገነቡበት። አሁን ይሄ ፎቅ አለው። በአመቱ ውስጥ ይሄ ፎቅ ሃምሳ ሚሊየን ሪያል ገቢ አለው። ፋይፍ ስታር ሆቴል። ገቢው ወቅፍ ነው፣ ለአላህ ፊሰቢል። በኢትዮጵያ ወደ ሁለት ቢሊየን በየአመቱ ያስገባል። ይሄ ፎቅ ግማሹ ለምስኪኖች፣ ግማሹ አካውንት ላይ ይቀመጣል። ቪዲዮውን በደንብ እንደተማራችሁበት ብዙ ነገር እንዳገኛችሁበት አልጠራጠርም። አላህ ሱብሃነሁ ተዓላ ሰምተው ከሚጠቀሙ ከሚሰሩበት መካከል ያደርገን። ይሄ ቪዲዮ ከተመቻችሁ ደግሞ ሌሎችን ያስተምራል ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ወይም ደግሞ ቪዲዮችንን እያያችሁ ግን እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ቢዝነሳችሁን ማሳደግ የምትፈልጉ በህይወታችሁ ደግሞ ስኬታማ መሆን የምትፈልጉ አላህ ሱብሓነሁ ወተዓላ ባስቀመጠልን መንገድ እንዴት ስኬታማ መሆን እንችላለን የሚለውን ነገር ማወቅ ከፈለጋችሁ ቴሌግራም ቻናላችን ላይ ሄዳችሁ ተቀላቀሉ። በዛ ላይ የተለያዩ ኢስላማዊ ሀላል የሆኑ ቢዝነሶች ሊሆኑ ይችላሉ፣ የህይወት መርሆች ሊሆኑ ይችላሉ፣ እዛ ላይ ይለቀቃሉ። ገብታችሁ አንብቡ፣ ተለወጡ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ ያለላችሁ፣ ገብታችሁ ፎሎ አድርጉን። የተለያየ ነገሮችን በሱ ላይ እንለቃለን።